ሰላም ሰላም፣ እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ይሄ ዩቲብ ቻናል ስለ ጤና ነክ የሆኑ ቪዲዮዎችን የምሰራበት ዩቲብ ቻናል ነው። ዛሬ የምሰራው ስለ ብጉር ምክንያቶቹ እንዲሁም ደግሞ ምክንያቶቹና ሕክምናው እንዲሁም ደግሞ አንዳንድ የምናረጋቸው ጥንቃቄዎች ምን ልናረግ እንችላለን የሚለውን ጠቅላላ አርግ ይዤላችሁ መጥቻለሁ። አብራችሁን ቆዩ እንግዲህ ስለ ብጉር ስናወራ ብጉር ምንድን ነው የሚለውን ነገር በዛው ነካ አርገን እናለፋለን ማለት ነው። ብጉር እንግዲህ ብጉር የፀጉር ቀዳዳዎች በተለያየ ምክንያት ሲዘጉ የሚፈጠር የቆዳ ችግር ነው። ከነዚህ ምክንያቶች መካከል ሶስት ዋና ዋና ምክንያቶች ይጠቀሳሉ። የመጀመሪያው ሴበም ወይም ደግሞ ቅባት ቆዳችን ላይ ቅባት ወይም ደግሞ ሴበም የሚባለውን ቅባት የሚያመርት የሴባሽስ ግላንድ የሚባል አካል አለ፣ ግላንድ አለ እና እጢ አለ። ያው ኖርማል እጢ ነው። ስለዚህ ይሄ እጢ ምንድነው ያመርታል? ያንን ቅባት ያመርታል። ለምንድን ነው የሚያመርተው? ለጸጉር ጤና፣ ለቆዳ ጤና የሚሆኑ እንትኖችን ንጥረ ነገሮችን ለማድረስ ለጸጉሩ ይመረታል ማለት ነው እና እሱ ሄዶ ምን ይላል ይዘጋል፣ ማለት ነው የቆዳን ቀዳዳ ወይም ደግሞ የጸጉርን ቀዳዳ። እንግዲህ የጸጉርን ቀዳዳ በሚዘጋበት ጊዜ ምን ይፈጠራል? ከኋላ ያብጣል ማለት ነው፣ በመውጣት ያቅተዋል፣ ያብጣል። ስለዚህ ወደ ላይ ይወጣል። እንደሚታየው በተለምዶ ይፈርጣል ነው የምንለው። ወደ ውጭ ኤክስፖዝድ ይሆናል። ስለዚህ ለኤንቫይሮንመንት ኤክስፖዝድ ሲሆን ደግሞ ለኢንፌክሽን ይጋለጣል ማለት ነው። ስለዚህ የመጀመሪያው ምክንያት ይሄ ነው። ስለዚህ ሴባሽስ ሴብ የሚባለው እንትን ት ኤክሰስ ሲመረት ነው። ኤክሰስ የሚመረትበት ምክንያት አንደኛው ምክንያት ምንድን ነው? በጉርምስና ጊዜ የሆርሞን ለውጥ ይኖራል። የሆርሞን ለውጥ በሚኖርበት ጊዜ ደግሞ ይሄ ከፍተኛ የሆነ ፕሮዳክሽን ይኖራል ማለት ነው። በከፍተኛ መጠን ሲመረት ያንን ቀዳዳ ይዘጋዋል ማለት ነው። በሚፈለግበት ሁኔታ ወደ ውጭ ስለማይወጣ ይዘጋል ማለት ነው። ሁለተኛ ነገር ደግሞ ይሄን ቆዳ የሚዘጉት ነገሮች የሞቱ የቆዳ የላይኛው የቆዳ ክፍል ወይም ደግሞ ስትራተም ኮርኒየም ብለን እንጠራዋለን። የእሱ የሚነሱ በየጊዜው የሚነሱ የቆዳችን በየጊዜው ይቀያየራል። ያኔ የሞቱ ሴሎች ሄደው ያን እንትን ቀዳዳ ይዘጋሉ ማለት ነው። ሁለተኛው ምክንያት ይሄ ነው። ሌላው ምክንያት ደግሞ ሰዎች የተለያየ መድኃኒቶችን ለተለያዩ ህመሞች ይወስዳሉ። ስለዚህ በሚወስዱበት ጊዜ የሆርሞን ለውጥ ይኖራል። በተለይ ደግሞ ስቴሮይድ ብለን የምንጠራቸውን መድኃኒቶች ሰዎች በሚወስዱበት ጊዜ የሆርሞን ለውጥ ይኖራል ሰውነታችን ውስጥ። ስለዚህ እሱ ደግሞ የበለጠ ሴበም ወይም የሚባለውን ቅባት እንዲመረት ያደርገዋል። ስለዚህ በተፈለገበት መጠን እንዲወጣ አያደርገውም። ስለዚህ ያንን ቆዳ ቀዳዳ ይዘጋዋል ማለት ነው። ሌላው እና የመጨረሻው ምክንያት ደግሞ ቆዳችን ላይ የሚገኙ ባክቴሪያዎች ኢንፌክሽን ሲፈጥሩ ነው። እነዚህ ባክቴሪያዎች ኢንፌክሽን በሚፈጥሩበት ጊዜ ቆዳችን ያብጣል፣ ይቀላል። ስለዚህ እንደ ማንኛውም ኢንፌክሽን የሚፈጠርበት አካል ቆዳችንም ኢንፌክሽን ሊፈጠርበት ይችላል። ስለዚህ እሱ ያንን ቀዳዳዎች በመዝጋት ብጉር እንዲፈጠር ምክንያት ይሆናል ማለት ነው። እንግዲህ ብጉር ማይድን ከሆነ በጊዜ ወይም ደግሞ ቶሎ የማይድን ከሆነ ጠባሳ ጥሎ ያልፋል። ጠባሳው እንደየብጉሩ ትልቅነት ሊወሰን ይችላል። ትልቅ ብጉር ከሆነ ወይም ደግሞ ብዙ ቀዳዳዎችን ኢንቮልቭ ያደረገ ከሆነ ወይም ደግሞ ከበድ ያለ እንትን የዘጋው መጠን በጣም በከፍተኛ ሁኔታ ዘዘግቶት ብዙ የሚመረት ከሆነ ከስርም እንደዚሁ ተለቅ ያለ ብጉር ወይም ደግሞ ጠንከር ያለ ብጉር ይፈጠራል ማለት ነው። ስለዚህ የዚህን ጊዜ የጤና ባለሙያ ወይም ደግሞ የቆዳ ደርማቶሎጂስት ደርማቶሎጂስት እንላቸዋለን፣ የቆዳ ህክምና ስፔሻሊስት ሐኪሞች ጋር ሄዶ መታየት ያስፈልጋል። ምክንያቱም ብጉር እንደዚሁ የእንትን የፀጉር ቆዳዳ ወይም ደግሞ የቆዳ ቀዳዳ መዘጋት ብቻ ላይ ትፈታው ይችላል። ምክንያቱም እንደነገርኳችሁ ኢንፌክሽን ሊፈጠር ይችላል። ኢንፌክሽን ከተፈጠረ ደግሞ ህክምናው አንቲባዮቲክስ ይፈልጋል። ስለዚህ የራሱ የሆነ ህክምና ያስፈልገዋል ማለት ነው። ስለዚህ ጠንከር ያለ ብጉር ሲኖር ወደ ጤና ተቋም ሄዶ የባለሙያ ማማከር፣ የቆዳ ህክምና ስፔሻሊስት ማማከር ያስፈልገናል ማለት ነው። ነገር ግን ቤት ውስጥ ምን ማድረግ እንችላለን? የቆዳ ህክምና ስፔሻሊስት ጋር የማይደርስ ብጉሮችስ? አሁን ትንንሽ ብጉሮች ገና መጀመራቸው ሲሆን ወይም ደግሞ አዶለሰንት ኤጅ ላይ ያሉ ሰዎች ወይም ደግሞ በጉርምስና እድሜ ላይ ያሉ ሰዎች እንትን ሲሉ ምን አይነት ጥንቃቄዎች ሊያደርጉ ይገባል የሚለውን ነገር በምናይበት ጊዜ አንደኛው የቆዳ ንጽህናን በመጠበቅ ነው። የቆዳ ንጽህናን ሲንጠብቅ ግን የምንጠቀማቸው ሳሙናዎች፣ የሳሙና ፕሮዳክቶች ምን መሆን አለባቸው? የወዛማ ቆዳን ለወዛማ ቆዳ ተብለው የሚሰሩ ሳሙናዎች አሉ። ስለዚህ እነሱን በመጠቀም ፊትን መታጠብ፣ በተለይ ደግሞ ለብ ባለ ውሃ መታጠብ ይሄ እላይ ያለውን ቁሻሻ በማስወገድ የቆዳ ቀዳዳው እንዳይዘጋ እድሉን መቀነስ እንችላለን ማለት ነው። ብጉርን ማፍረጥ በጣም ጎጂ የሆነ ተግባር ነው። በተለይ ደግሞ የጤና ባለሙያ ካልሆነ በስተቀረ አንድም ብጉር ማውጣትም ማጽዳትም የለበትም። ምክንያቱም እኛ በምናፈርጥበት ጊዜ ወይም በምንፍቅበት ጊዜ ወይም በምንልጥበት ጊዜ ምን ይፈጠራል? እዛ ጋ ሌሎች ባክቴሪያዎች አሉ። እጆቻችን ንጹህ አይደሉም። ስለዚህ ሌላ ኢንፌክሽን እናጋልጣለን ሰውነታችንን ወይም ደግሞ ብጉር ያለበትን ቦታ ማለት ነው። ስለዚህ ብጉር በሚወጣበት ጊዜ ከላይ የነገርኳችሁን ወይም ደግሞ በንጽህና በመጠበቅ ለብ ባለ ውሃ በእነዚህ በመጠቀም ደግሞ ለብ ባለ ውሃ በመጠቀም ወዛማ ለሆነ ቆዳ የተሰሩ ሳሙናዎችን በመጠቀም በእነሱ ማጽዳት ይገባል እንጂ ብጉሮችን ያለ ባለሙያ ምክር ወይም ደግሞ ያለ ባለሙያ ኢንቮልቭመንት፣ እኛ ማፍረጥ የበለጠ ለጠባሳና ለጠባሳና ጥቁር የሆነ ምልክት እንዲቀርብን ያደርጋል ማለት ነው ቆዳችን ላይ። እንግዲህ ስለ ብጉር የሰራዋት አጠር ያለች ቪዲዮችን ትመስላለች። ጥያቄ አስተያየት ካለውት በኮሜንት ሴክሽን ለእታች ቢያስቀምጡልኝ ደስ ይለኛል፣ ደስ ብሎኝ ይመልስላችኋለሁ። እንድሰራላችሁ የምትፈልጉትን ቪዲዮ ብትጽፉልኝ ደግሞ በጣም ደስ ይለኛል። እንደዚህ አይነት የጤና ቪዲዮዎችን ስሰራ ደግሞ እንዲመጣላችሁ ኖቲፊኬሽን እንዲደርሳችሁ ደግሞ የደውል ምልክቷን በመንካት ሰብስክራይብ አድርጉ። ቤተሰብ ሁኑ። ከወደዳችሁት፣ ላይክ አድርጉት። ለዘመድ ወዳጆች ደግሞ ብጉር ላስቸገራቸው ሰዎች ወይም ደግሞ ስለ ብጉር ማወቅ የሚፈልጉ ሰዎች ካሉ ይህንን ቪዲዮ ሼር አድርጉልኝ። አመሰግናለሁ።